ሰላም ጤና ስጥልኝ፣ ተመልካቾቻችን። ሰለሞን ሙልጌታ ካሳነኝ ሳምንታዊ ቴክቶክ ዊ ሶሎሞን በኢቢኤስ ተጀምረዋል። ለዛሬ አንድ ወጥ የሆነ ፕሮግራም ማቀርብላችሁ በጣም አስገራሚ የሆነ ሰው ሰራሽ ደሴት መሰራቱን በማስመልከት አሁን የተሰራ ነገር አለም ትንሽ ቆይተዋል። ነገር ግን እንዴት አድርገው ይህንን ሰው ሰራሽ ደሴት በውሃ ላይ እንደገነቡት ምን አይነት አስገራሚ የሆነ ቴክኖሎጂ እንደተጠቀሙ አብሬያችሁ እንግዲህ እቃኛለሁኝ። አስተማሪና አዝናኝ እንዲሁም ደግሞ የሚያስደስት ፕሮግራም እንደሚሆን ተስፋ አረጋለሁ። ዝግጅቱን ጋብዛችኋለሁ። ፓልም ጁሜራ ይባላል። ይኸው በዱባይ ውስጥ የሚገኘው ሰው ሰራሽ ደሴት እጅግ በጣም አስገራሚ የሆነ የሜጋ ፕሮጀክት ወይም ደግሞ ሜጋ ስትራክቸር ግዙፍ የሆነ የግንባታ ውጤት እና እንዲሁም ደግሞ ኤክስትሪም የሆነ አርክቴክቸር የታየበት አስገራሚ የሆነ የዘመናችን ግንባታ ነው። አምስት ኪሎ ሜትር ያህል ስትሬች የሚያደርገው ይኸው ዞታ ወይም ደግሞ ቦታ አላቸው ወይም ቤት አላቸው። እና ከነዚህ ውስጥ አንዱ ደግሞ በጣም ተወዳጅ የሆነው እና የማንቸስተር ዩናይትድ ታዋቂ እጅግ በጣም ታዋቂ ተጫዋች የሆነ ሌጀንደሪ የሆነው ዴቪድ ቤካም በዚሁ ሰው ሰራሽ አይላንድ ላይ የራሱ የሆነ ቤት አለው። እንግዲህ በሰባ ሁለት ሰዓት ውስጥ ቤቱን ከገዙ ባለቤቶች ውስጥ አንዱ እሱ ነው ማለት ነው። ተመልካቾቻችን ለዛሬ የነበረኝ ፕሮግራም ይህን እንመስል ነበረ። ከዚህ አስገራሚ ፕሮግራም እንግዲህ እንደተዝናናችሁና ትምህርት አንዳንድ ትምህርቶችን እንደጨበጣችሁ ተስፋ አደርጋለሁ ይኸው የፓልም ጁሜራ እንግዲህ በዓለማችን ላይ ከተሰሩ ሜጋ ስትራክቸሮች ወይም ደግሞ በጣም ጽንፈኛ የሆኑ ኤክስትሪም አርኪቴክቸሮች በግንባር ቀደምትነት ከሚገኙት አንዱ ነው። እንግዲህ ይሄ ምን ያህል የሰው ልጆች እንግዲህ ምን ያህል ብቃት አቅም እንዳላቸው በጣም አስገራሚ ሊሆኑ አይችሉም ሊሰሩ አይችሉም የሚባሉ ነገሮችን መስራት እንደሚችሉ እንግዲህ ያመሳከረ በጣም ትልቅ የሆነ ምልክት ምሳሌ ነው ማለት ነው። ለዛሬ የነበረኝ ፕሮግራም ይህን ይመስላል። ሳምንት በተመሳሳይ ፕሮግራም ነው የምጠብቃችሁ። እንደተለመደው አስተያየቶቻችሁን ብጽፍልኝ ይደርሰኛል በኢሜል አካውንቴ ስክሪኑ ላይ ተጽፏል። እንዲሁም ደግሞ በፌስቡክ ፔጅ ላይ ብትጽፉኝ ብትጽፉልኝ አገኛችኋለሁ። ኢንባክስ ብታደረጉኝ፣ ወሌ ላይ ብትጽፉ እዛ ፌስቡክ ላይ ነው በብዛት አክቲቭ ሆኝ የምገኘው። እንዲሁም በትዊተር ላይም ፋሎ ብታደረጉኝ፣ እዛ ላይ አንዳንድ ስታተስ አብዴቶችን መከታተል ትችላላችሁ። እንዲሁም በዌብሳይቴ ላይ አንዳንድ ጊዜ አልፎ አልፎ ብሎግ እጽፋለሁ። እዛ ላይ ሄዳችሁ ብሎጎችን ማንበብ ትችላላችሁ። ሳምንት በሌላ ፕሮግራም እስከማገኛችሁ ቸርስም።